ሰላም ስጥልኝ የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምፅ ነው የእሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቪተሊም ደረጃ ብራችሁ ቆያለው። በቅድሚያ ማርስተ ዜናዎች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት የአካል ጉዳት ለገጠማቸው እገዛ ከሚያደርገው ከሆፕ ዋክስ ድርጅት ጋር ውይይት አካሄደ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎመልቲ ፕላይ ኢንተርናሽናል ጋር በመተባበር በጉዲና ቱምሳ መቶ ለሚደርሱ ከየቤተ እምነቱ ለመጡ የሴቶች አገልግሎት ተወካዮች የአሰልጣኞች ስልጠና ሰጠ። ወደ ቀዳሚ መረጃ ስናልፍ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት የአካል ጉዳት ለገጠማቸው ገዛ ከሚያደርገው ከውፖ ዋክስ ድርጅት ጋር ውይይት አካሄደ። ባልደረባችን አማኖ ሌብሶ ተጨማሪ አለው። ጥቅምት 14 ቀን 2018 ዓ ም በተደረገው የውይይት ጊዜ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሽብር ከተማ እንዲሁም የካውንስሉ የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሽ አተካ ከሆፕ ዋክስ ምክትል ፕሬዚዳንት ዴቪድ ኢቫንስ እና በኢትዮጵያ የሆፕ ዋክስ አመራሮች ጋር በጋራ በመሆን ውይይት አድርገዋል። በሀገራችን በህጻናት ላይ በብዛት የሚከሰተውን የቆልማማ እግር አካል ጉዳትን በማከም የሚታወቀው ሆፕዋክስ በተለያዩ የሀገራችን ክፍሎች ዘር ጾታና ሃይማኖትን ሳይለይ እገዛ የሚሰጥ መሆኑ የሚታወቅ ሲሆን በዚህም ቁጥራቸው ጥቂት የማይባል ህፃና ተጠቃሚ መሆናቸው ይነሳል። እናም ልጆችን ከአካል ጉዳተኝነት ለመጠበቅ በሚሰራው ስራ ላይ ለአጥቢያ ቤተ ክርስቲያናት ግንዛቤ በማስጨበጥና የጉዳቱ ተጠቂ የሆኑትን ልጆችና ወላጆች ከማገዝ አንጻር ተሳታፊ እንዲሆኑ ከካውንስሉ ጋር በጋራ ለመስራት ታልም ሆነው ስብሰባ የተካሄደው። በዚህም ካውንስሉ ከወፖክስ ጋር በጋራ በመስራት በየአካባቢው ያሉ አጥቢያ ቤተ ክርስቲያናት ያላቸውን ግንዛቤና ተሳትፎ እንዲጨምሩ በማድረግ በቤተ ክርስቲያን ውስጥ ስለ አካል ጉዳተኝነት ያለው አመለካከት እንዲቀየር እና ልጆችም ጤናቸው ተጠብቆ ማደግ እንዲችሉ እንደሚያደርግ ይጠበቃል። የሆፕ ዋክስ ዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንት ከሆኑት ዴቪድ ኢቫንስ ጋር ባደግነው ቆይታም የሚከተለውን ብለውናል። ስሜ ዴቪድ ኢቫንስ ይባላል። የሆፕዎክስ ድርጅት ውስጥ በዓለም አቀፍ ፕሮግራሞች ምክትል ፕሬዚደንት ነኝ። ሆፕዎክስ መሰረቱን በአሜሪካ ያደረገ ተቋም ነው። አስተዳደራዊ ስራዎችንና የገንዘብ ምንጮቻችንም ከዛው ናቸው። በ14 ሀገራት ላይ የምንሰራ ሲሆን ኢትዮጵያ ውስጥ የምንሰራው ስራ በሁሉም ሀገራት ከምንሰራው ትልቁ ስራ ነው። በኢትዮጵያ ውስጥ ለ15 ዓመታት ያክል ሰርተናል። የሆፕዎክስ ዋነኛ ትኩረት የቆልማማ እግር ችግር ለገጠማቸው ልጆች የህክምና እርዳታ መስጠትና እስኪሻላቸውም ድረስ ክትትሉ መቀጠል ነው። ቆልማማ እግር የአካል ጉዳት ነው። ልጆች ሊወለዱ እግራቸው ወደ ውስጥ አልያም ወደ ሌላ አቅጣጫ ዞሩ ሊወለዱ ይችላሉ። እናም በጊዜ አስፈላጊ የሆነ ህክምና ካላገኙ ልጆች ወደ ልመና ህይወት አሊያም በእግራቸው የላይኛው ክፍል ለመራመድ ሊገደዱ ይችላሉ። ብዙ ሰዎች እንደዚህ አይነት ነገር አይተው እንደሚሆን አምናለሁ። በተለያዩ የሀገሪቱ ክፍሎች ውስጥ በመስራት በጊዜ የህክምና አቅርቦት መስጠት በመቻላችን እግዚአብሔርን አመሰግናለሁ። ድናም፣ የምንሰጠው ህክምና ቀዶ ጥገና አይጠይቅም እንደ ጫማ አይነት የእግር ብሬሶችን እስከ አምስት ዓመታቸው ማድረግ ብቻ ነው ከልጆች የሚጠብቀው። ከዛ በኋላም ድናው እንደ ማንኛውም ልጅ መሮጥ መጫወትና መደበኛ ህይወታቸውን መኖር ይችላሉ። ስራው ከወላጆች ክትትል የሚጠይቅ ቢሆንም፣ ነገር ግን ከቀዶ ጥገና አንጻር በጣም አነስተኛ የሆነ ወጪ ነው የሚያስወጣው። በዚህ ስራ ውስጥ ያለውን መንፈሳዊና ሌሎች ስራዎች እንዴት በጋራ መስራት እንደምንችል የሚጠቁም ፕሮፖዛል ለኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል አቅርቦ ነበር። እንደተናገርኩት የመዳን ጉዞ ረዘም ያለ ጊዜ ስለሚወስድ የአካል ጉዳቱ የገጠማቸው ልጆች እንዲሁም ወላጆች በዚህ ሂደት ውስጥ ያልፋሉ። ለዚህም ደግሞ አጥቢያ ቤተ ክርስቲያናት ከአጋር ጉዳተኞች እና ከቤተሰቦቻቸው ጎን በመቆም አስፈላጊውን ድጋፍ ሊያደርጉላቸው ያስፈልጋል። እናም ዛሬ መጣ ነው፣ ስለዛ ለመነጋገር ነው። በአንድ ብሔራዊ ጥራ ውስጥ ወደ አጥቢያዎች የሚዘረጋ አሰራር እንዴት መዘርጋት እንችላለን በሚለው ላይ ለመወያየት የመጣ ነው። ይህም ማለት በአጋርነት ለወደፊት ለመስራት ማለት ነው። በነበረን ስብሰባ በጋራ መስራት የምንችልባቸው መንገዶች እንዳሉ ለመመልከት ችለናል። ይህ የመጀመሪያው ስብሰባ ቢሆንም ከዚህ በኋላ ብዙ ስብሰባዎች እንደሚኖሩን ተስፋ አደርጋለሁ። እንደ ካውንስሉ አይነት መንፈስ የተቋማት ከኛ ጋር ከሰሩ ስራው ለረጅም ጊዜ በስኬታማነት መቀጠል ይችላል። ከዚሁ ጋር በተያያዘ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከጎመልቲ ፕላ ኢንተርናሽናል ጋር በመተባበር በጉዲና ቱምሳ መቶ ለሚደርሱ ከየቤተ እምነቱ ለመጡ የሴት አገልግሎት ተወካዮች የአሰልጣኞች ስልጠና ተሰጠ። ባልደረባችን ያደት የመላኩ ተጨማሪ አላት። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መንፈሳዊ ዘርፍ የሴቶች ጉዳይ አስተባባሪነት ጥቅምት 17ና 18 ቀን 2018 ዓ.ም በጉዲናቱም በጉዲና ቱምሳው ለገብ የስልጠና ማዕከል አንድ መቶ ለሚደርሱና ከተለያየ ቤተ እምነት ለመጡ ሴት አገልጋዮችና አመራሮች እንዴት የደቀ መዝሙርነት አገልግሎትን ማብዛት እንደሚቻል የሚያነሳ የአሰልጣኞች ስልጠና ተሰጥቷል። መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑት ዶክተር ኦልሰን ኩርት ዊሊያም ስልጠናውን ሰጥቷል። ስልጠናውን የወሰዱት ሴቶች ወደ አጥቢያ ቤተ ክርስቲያናቸው እና ወደ ቤተ እምነታቸው በመመለስ ይህንን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶች እንደተሰጣቸው ተገልጿል። ከዚህም ጋር በተያያዘ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ከጎ መልቲፕላይ ጋር በመተባበር በያዝነው ሳምንት እንዲሁም በቀጣይ ሳምንታት ተመሳሳይ የሆነ እና የደቀ መዝሙርነት አገልግሎትን ማብዛት ላይ ያተኮረ ስልጠና በምስራቅ ኢትዮጵያ ማለትም በድሬዳዋ፣ ሀረር እና ጅጅጋ ለመስጠት ዝግጅቱን ማጠናቀቁን አሳውቋል። በድሬዳዋ ሐረርና ጅጅጋ በሚሰጡት ስልጠናዎች ላይ የቤተ ክርስቲያናት ተወካዮችና አገልጋዮች እንደሚሳተፉ እንዲሁም ስልጠናውን ከወሰዱ በኋላ ወደ አጥቢያ ቤተ ክርስቲያናቸውና ወደ ቤተ እምነታቸው በመሄድ ስልጠና እንደሚሰጡ ይጠበቃል። የልጆች አገልግሎትና ስለ ድህነት የአሰልጣኞች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢ ክልል የልጆች አገልግሎት ስለ ደህንነት ሳሊቬሽን የአሰልጣኞች ስልጠና ተካሂደዋል። ከጥቅምት 12 እስከ 14 ቀን 2018 ዓም በግንቢ ከተማ በዊርቱ አጥቢያ በተከናወነው ስልጠና ላይ ከ121 አጥቢያዎች የተውጣጡ 209 የአጥቢያ ቤተክርስቲያናት መሪዎችና አገልጋዮች ተገኝተው የሶስት ቀናት ስልጠና ተካሂዷል። ስልጠናውን መጋቢ ቀኖ መኮንንና ወንድም ሄኖክ አዱኛ የሰጡ ሲሆን ስልጠናው ለውጥ አምጪ መሆኑን ተሳታፊዎቹ ገልጸዋል። በመጨረሻም በደህንነት ወይም ሳሊቬሽን ጉዳይ ላይ የጋራ የአቅም መግለጫ በማውጣት ፕሮግራሙ በጸሎት ተጠናቋል። መረጃውን ከኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ማህበራዊ ትስስር ገጽ ላይ ለዛሬ ከያዝንላቸው መረጃዎች መካከል ወደ መጨረሻው መረጃ ስናልፍ ወንጌል ለኢትዮጵያ ሐዋርያት ስራ ምዕራፍ 8 ቁጥር 26 እስከ 40 የተሰኘው የጎዳና ላይ የወንጌል ስርጭት መጀመሩ ተገለጸ። ባልደረባችን ቃል ኪዳን እንዳለ ዝርዝር አላት። ከ1998 ዓ ም ጀምሮ በቤተሰብ በጋብቻና በልጆች ሁለንተናዊ እድገት ላይ የሚሰራውን የፋሚሊ ፒስ በጎ አድራጎት ድርጅት መስራችና ዳይሬክተር በሆነው በወንድም ጥበብ አክሊሉ የተጀመረው ፕሮጀክት በመጽሐፍ ቅዱስ ሐዋርያት ስራ ምዕራፍ 8 ከቁጥር 26 እስከ 40 የሚገኘው ክፍል ላይ ያለውን የኢትዮጵያዊ ጃንደረባ ታሪክ መሰረት አድርጎ የሰረገላውን ፈረሶች በብስክሌት ላይ እንዲታይ በማድረግ የጎዳና ላይ ስብከት የሚደረግ ነው። ከጎዳና ላይ የወንጌል ስርጭት ባሻገር ፕሮጀክቱ በታሪኩ ላይ መሰረት ያደረገ የልጆች መጽሐፍ፣ መዝሙር፣ ድራማና ትራክትን ያካትታል። ፕሮጀክቱ ሁሉንም ወንጌላውያን አብያተ ክርስቲያናት ለማሳተፍ ያለመ ሲሆን ይህም ሕጻናትና ወጣትና አዋቂን ያካትታል። ፕሮጀክቱ በአጭር ጊዜ ውስጥ በይፋ ተመርቆ የሚጀመር ቢሆንም የጎዳና ላይ የብስክሌት ስብከቱ ግን ጥቅምት 16 ቀን 2018 ዓ ም ተጀምሯል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር በተለይም ደረጀ ከመላዩ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረግን ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ።